በተከታይነት ማሳልፋችሁ ወደ ህልም ፍቺዎቻችሁ ይሆናል። ቤተልሄም ለገሰ እንዴት አቀርባለች የህልም ትርጉሞቹን ከስነልቦና ከተለያዩ ባህልና ከመንፈሳዊ ትርጉሞቹ አሰናድተንላችኋል። መካነ መቃብር በአጠቃላይ የምንወደውና የምናውቀው ሰው የሚደበቅበት ስፍራ ነው። እኛም ብንሆን ተስፋ የምናጣበት የራሳችን የመቃብር ስፍራ ይኖረናል። መካነ መቃብር ብዙ ጊዜ ከሞተ ሰው ጋር ማውራትም ተደርጎ ይቆጠራል። ከሞተ ሰው ጋር ያለ ግንኙነት ካልተቋጨ፣ ከሞተ ሰው ጋር አሁንም ናፍቆት በተደጋጋሚ የሚያሰቃየን ከሆነ ብዙ ጊዜ መካነ መቃብር ልናይ እንችላለን። በጣም ያረጁ ሰዎች ደግሞ በተደጋጋሚ ይህንን ህልም ሊያዩ ይችላሉ። አንዳንድም የሞተው ሰው ይቀበር እንጂ በእውነትም ለተወሰነ ጊዜ ከቤተሰቡ አባል ጋር ይኖራል ተብሎ በአንዳንድ ባህልም ስለሚታመን ንቁ ባልሆነው አእምሯችን የምናስቀምጠው ይህ ሀሳብ ለሊት በህልማችንም በዚህ መልኩ ሊገናኘን ይችላል ተብሎ ይታመናል። ከስነልቦና አንጻር መካነ መቃብር አንድ ሰው የተበላሸበትን ወይም ያጣው ማንነት ይወክላል። አሊያም ደግሞ ከእንግዲህ የማይጠቀሙበትን ማንነት ይወክላል። አንዳንዴም በፍርሃት ሊገለጽ ይችላል። አሁን ያሉበት ሁኔታ ከሞት ጋር የተያያዘ ከሆነ አንድ ሰው ይህንንም ሊያይ ይችላል። ወደ መካነ መቃብር መግባት ያለፈ ታሪካችንን መሸፈን ነው። ልናገኘው የማንፈልገውን ነገርም መቅበር ነው። መቃብር ላይ መቀመጥ ወይም መቆም የሚመጣ ሰላምና ረጅም እድሜን ይተነበያል። አንድ ሰው ሊቀብር እየሄደ ካየ አሁን ያለበት ያለበትን ሁኔታና የሚጠብቀውን ነገር ትቶ ወደ ሌላ አቅጣጫ ፊቱን ያዙር፣ አሊያ ግን እድገት ላያመጣ ይችላል። ከመንፈሳዊ ትርጉም አንጻር መካነ መቃብር የሞቱ ሰዎችና አሮጌ ማንነትን እንዲሁም አለመታደስን ያሳያል። ከባህል አንጻር አንዳንዴ ጤና ማጣት ተደርጎ ሊወሰድ ይችላል። ተስፋ ሊያስቆርጥ የሚችሉ ሁኔታዎችንም ይናገራል። ከጠበቁን ግን ይህም ቀን ያልፋል። በአንዳንድ ባህል ግን የታመሙ ይድናሉ፣ የብዙዎች ተስፋም እውን ይሆናል። መቃብር ላይ ሆነው ማየት የቅርብ ዘመን ወይም ደግሞ ጓደኛ ሞት አሊያም በጠና መታመም ነው። በመካነ መቃብር ስፍራ መሆን በአዲስ ችግር ረፍት ማጣት ነው። በአንድ ነገር ላይ በተለይ ውሳኔ ካልወሰኑ በሁሉም ነገር ሊሸነፉ ይችላሉ። የወታደሮች መካነ መቃብር ማየት የፖለቲካ አለመረጋጋትና ጦርነትን ይተንብያል። መካነ መቃብር ውስጥ መግባት በቀድሞ ሁኔታ ውስጥ መግባት ነው። ይህ ሁኔታ ግን ሙሉ ለሙሉ እየተቆጣጠሩት ነው እና ሊቀብሩት ወይም ደግሞ ከራስዎ ሊያርቁት ይገባል። በዚያም መቆየት ባለፈው ነገር መወጠር ነው። አንዲት እናት መቃብር ላይ አበባ ስታስቀምጥ ካየች የቤተሰቧን ጤና መቁጠር ትጀምራለች። አንዲት ባሏ የሞተባት ወጣት መካነ መቃብር ስትጎበኝ ካየች ደግሞ የሀዘን ልብሷን አውልቃ የሰርግ ልብስ ታደርጋለች። አንዳንዴም ህልሙ ሀዘንና ተስፋ መቁረጧን ሊያሳይ ይችላል። ክፍት መቃብር ሞትን ይተነቢያል። አንዲት ሙሽራ በመካነ መቃብር መሀል ስታልፍ ካየች ባለቤቷ በመኪና አደጋ ሊለያት እንደሚችል ይጠቁማል። ያረጁ ሰዎች ህልሙን ቢያዩ ግን የስንብት ጊዜያቸው ቀርበዋል። በቦታው ላይ ትናንሽ ልጆች ቢራቢሮ ለመያዝ አበባ ለመቁረጥ ሲሯሯጡ ካዩ ከፊት ለፊቱ አስደሳች ህይወት ይጠብቁ ተደብቆታል። ስፍራውን ሲጎበኙ ካዩ ደግሞ እቅዶ ይከሽፋል። አሻንጉሊት ክብር ከሚሰጡት ነገር ጋር ይያዛል። ይህንን ህልም ካዩ በኋላ የትኛውን የህይወት ክፍሌ ነው አውጥቼ ማሳየት የሚገባኝ ብለው ያስቡ። በህልም አሻንጉሊት ህጻንነትንም ይወክላል። አላሚው የትን ያህል ትልቅ ቢሆንም እንደ ህጻን እያሰበ መሆኑን ህልሙ ይነግረዋል። በሌላ በኩል አሻንጉሊት መጽናኛ መፈለግን የሚናገር ነው። ያላደገ ወይም ያልተገራ ባህሪም በአሻንጉሊት ይመሰላል። በድሮ ጊዜ ተስፋን፣ ምኞትና አላማን ትወክላለች። አንዳንዴ ደግሞ በማንኛውም የፍቅር ህይወት ውስጥ ባይገቡ ይመረጣል የሚል ፍቺ ይኖራታል ከስነ ልቦና አንጻር አሻንጉሊት ያየ ሰው ከልጅነት ተሞክሮ ዳግም መውሰድ ያለበት ነገር እንዳለ ይነግረናል አሻንጉሊት በባህሪው ህይወት አልባ በመሆኑ ለረጅም ጊዜ አብረው የማይሆኑት ጓደኝነትን አንዳንዴም ለመኝታ ብቻ የሚፈልጉት የፍቅር አጋር ሆኖ ይተረጉማል አንዳንዴ ንቁ ያልሆነው ህሊናችን አሻንጉሊትን ሊያስደንስ ይችላል ይህ ደግሞ የተከበሩና በስራቸው አንቱታን ያገኙ ሰዎች ማናናቅ ተደርጎ ይተረጎማል። ከአሻንጉሊት ጋር መጫወት የራስ ማንነት ችግር ቀውስ ውስጥ እንደሚከትም ይናገራል። ከመንፈሳዊነት አንጻር አሻንጉሊት ነፍስ በአስማት እንደምትመራና የሰይጣንን መንገድ እየተከተለች መሆኑን ያስረዳል። ከባህል አንጻር እጅ ላይ ያለ አሻንጉሊት ገንዘብ አባካኝነትን፣ ያየችው ሴት ከሆነች ደግሞ የልጅ ምኞት እየተመኘች መሆኑን ጠቋሚ ነው። የአሻንጉሊት መሸጫ ሱቅ በልጅ መባረክ ነው። ከአሻንጉሊት ጋር መጫወት የቤት ውስጥ ደስታ ቢሆንም፣ በዚያው ልክ አንድ ሰው አሸፊ አድርጎ እየቆጠሩ መሆኑን ይናገራል። አሻንጉሊት ለወንድ ያልተገባ ባህሪና ልማድ ስለሆነ ይህንን ካየ በኋላ ባህሪውን እንዲያሻሽል ይመከራል። የቤት ውስጥ እንስሳት ከተፈጥሮ የመላመድ ባህሪ ጋር ይመሳሰላል። ከስነ ልቦና አኳያ የቤት ውስጥ እንስሳት በጣም አስፈላጊ ተደርገው ስለሚወሰዱ ጠቃሚ የሆነውን የነፍስ ተግባር ይወክላሉ። ይሁንና በአሁኑ ሰዓት ብዙዎች ብቸኝነቶትን ለማሸነፍ የሚጠቀሙበት በመሆኑ ህልሙም ከዚ አንጻር ሊታይ ይችላል። አላሚው እያንዳንዱን እንቅስቃሴ በንቃት ከተመለከተ ሲነቃ ስሜት አልባ እንዳይሆንና ብቸኝነት እንዳይሰማው ይጠንቀቅ። የቤት እንስሳ አንዳንዴ ጥሩ ጓደኛም ነው፣ ከፊት ለፊት ሊመጣ ያለ ጓደኛን የተነበያል። ግራ የሚያጋባ ምስል በፊቱ ከቀረበ ደግሞ ሌላ ሰው በህይወቱ ላይ በኃይል እያዘዘ መሆኑን ይናገራል። በዚህ ጊዜ አላሚው የሚጠበቅበትም ብቻ ነው የሚያደርገው። በህልም እነዚህን የቤት እንስሳት የራስ ሲያደርጉ ማየት ውድ የሆነ ጓደኛ ወደ እርሱ እንደሚቀርብም ጠቋሚ ነው። ከመንፈሳዊ አንጻር ወደር የሌለው ፍቅርን መስጠት ነው። በሌላ በኩል ስሜታዊነትን ወይም ደግሞ ህመም በዚህ ህልም ውስጥ ይካተታል። በባህላዊ አንጻር የተለያዩ ጓደኞች ወደ እርሱ እንደሚመጡ የሚተነብይ ነው። በሌላ በኩል ቤት ይኖሮታል ተብሎም ይታመናል። ምንጣፍ ከስነ ልቦና አንጻር ሁለት አይነት ትርጉም አለው። የመጀመሪያው የቅንጡነትና የድሎት ተምሳሌት ነው። ይህ እንኳ ባይሆን በእነዚህ ነገሮች ያለንን ምኞት ይወክላል። ሁለተኛው ግን ያለምነውንና ያሰብነውን ምንጣፍ ይወክላል። ምንጣፍ ሲጠቀልሉ ማየት ያለምንም ለውጥ ያሉበትን ተደጋጋሚ ህይወት እየወደዱት መሆኑን ይጠቁማል። ምንጣፍ ሲያጥቡ ማየት ደካማ ማንነቶ ወይም ትንሽ ናት ብለው ያደነቋት ቀዳዳ ህይወቶትን ተመሰቃቅሏለች። አንዳንዴም ችግሮ ተጠራርጎ እንደሚወጣ የሚናገር ህልም ነው። ምንጣፍም አለም በባህላዊ መንገድ ሲፈታ በሰፊ ቤት ውስጥ አዲስ ምንጣፍ ከሆነ ብልጽግናና ደስታ ነው። ምንጣፉ አሮጌ ከሆነ ደግሞ ደስታና ሀብት ቢጨምርም ነገር ግን ደረጃውና እድገቱ አይጨምርም። አንድ ሰው ምንጣፍ ጠቅልሎ ከቤት በማውጣት ወደማያውቁት ስፍራ ከወሰደ ሞት ነው። ምንጣፍ ሲያጸዱ ማየት ደህንነትና ሀብት ነው። የተቀደደና የቆሸሸ ምንጣፍ በቀላሉ ሊወጡት የማይችሉት እዳ ውስጥ መዘፈቅ ነው። ባለቀለም ምንጣፍ ህይወቶ እየሰመረ ይሆናል። ምንጣፍ ማየት ትርፋማነት ማነት ነው። ቢያጡ ቢያጡ ሀብታሙን ጓደኞች የገንዘብ ድጋፍ ያደርጉለታል። የምንጣፍ መሸጫ ሱቅም ጠርቀም ያለ ትርፍ ነው። ምንጣፍ መሸጥ የተሳካ ጉዞ ነው። ከስነ ልቦና አንጻር ቀርፋፋ ሰረገላ ያልተረጋገጠና ምናልባትም ሊፈሩት የሚችሉት የወደፊት ህይወት ነው። አንድ ሰው ከሰረገላው እየሄደ ዘሎ ከወረደ ግን እጣፈንታውን ራሱ ይወስናል። አንዳንድም ሰረገላ የረጅም ዕድሜ የፍቅርና የእረፍት ተምሳሌት ተደርጎ ይወሰዳል። በባህላዊ መንገድ ሰረገላን ማየት ካሁን በኋላ በመጀነን እንደማይኖሩ ይተነበያል። አንዳንድም ያልታሰበ ሲሳይ ተደርጎ ይወሰዳል። ሰረገላውን አቋርጦ መሻገር ብሎም ከሰረገላው መውረድ ባለመስማማት የሚደርስ ኪሳራ ነው። ሰረገላውን ጥሎ መሄድ ከሚያፈቅሩት ሰው ጋር መለያየት ነው። በሰረገላ ውስጥ መቀመጥ ለረጅም ጊዜ ሲያብሰለስሉት የቆዩት አላማ በቅርብ ከስኬት ይደርሳሉ። በስተመጨረሻው ሰዓት ከሰ ሰረገላው ዘሎ መውረድ አጓጊ እድል ከፊት ሆነው የጉዞ ሰረገላ ካሳና ውርስ ነው። ሰረገላው የራሱ ከሆነ አስደሳች ጉዞ ነው። መሸከም ከስነ ልቦና አንጻር እንደተሸከሙት እቃ ወይም ሰው አይነት ሊለያይ ይችላል። የሌላን ሸክም ተሸክሞ ካዩ ልክ እንደ ህልሙ ሲነቁ የብዙዎችን ሸክም ሊሸከሙም ይችላሉ። ከራሶ ይልቅ ለሌሎች እየቆሙ እንደሆነም ይናገራል ህልሙ። ከባህል አንጻር መጥፎ እድል እናም ስም መጥፋት ነው። አንዳንዴም ድህነትን ይተነበያል። ተሸካሚ ሲጠሩ ማየት ግን ደስታ ነው። ወደ ላይ መውጣት ከስነ ልቦና አንጻር በመንፈሳዊ የሚሆን በቁሳዊ ማንነቶ መሻሻል እንደሚፈልጉ ይጠቁማል። ያለማንም ድጋፍ ራስ አቀበት ሲወጡ ካዩ የህይወት ከፍታ ይገጥሞታል። ተራራ ሲወጡ ካዩ በጥቂት ችግር ከፍ ወዳ ላይ የህይወት አቅጣጫ ይደርሳሉ። አዘቅት ውስጥ ሲወርዱ ግን የጀመሩት ስራ እና እቅድ በአጭሩ ይቋጫል ይቋረጣልም። በዚህ ጊዜ አንድ ሰው ስኬቱና እቅዱ እንዲሰምር ጠንክሮ መስራት ይኖርበታል። ከባህል አንጻር የሚመኙትን ተራራ ዝም ብለው ቆም ብለው ካዩ ታላቅ ክብር ከፊቱ ይጠብቆታል። በመሰላል ወይም ዝም ብለው ወደ ላይ በቀላሉ ሲወጡ ካዩ በንግድ ውስጥ ከፍተኛ ስኬት ያገኛሉ። ለመውጣት ሲፍጨረጨሩ ማየት ከብዙ ድካምና ትግል በኋላ ስኬቶትን በእጁ ያስገባሉ። ደረጃዎቹ ራሳቸው ወደ ላይ ሲወጡ ማየት በጠላቶቹ ስሙ እንደሚጠፋ እንደሚናቁና እንደሚንቋሽሹ ይተነበያል። ተራራው አናት ላይ የሚወዱትን ጓደኛ አስከትሎ መውጣት ለረጅም ጊዜ አፍኖት የነበረ የወሲብ ስሜት ፈንድቶ ሊወጣ እንደሚችል ጠቋሚ ነው። በነጭ ፈረስ ላይ ተቀምጦ ተራራን መውጣት ሲሳይ ነው። በቅርብ ያላሰቡት ስኬትና እድል እጆ ይገባል። ተራራ በመንፈሳዊ ዓለም ፍቹ መልካም ነው። ጽናትና እምነትን ያሳያል። መስዋዕቶ ተቀባይነት ማግኘቱንም ጠቋሚ ነው። ተራራን ሲወጡ ማየት በመንፈሳዊ ሕይወቶ ከፍተኛ የሆነ ጾም ጸሎት ማድረግ እንደሚኖርቦ ሲጠቁም፣ በሌላ በኩል ጸጋን ለማግኘት መትጋት ነው። ተራራን በቀላሉ መውጣት መንፈሳዊ ስኬት ነው። አቀበት ወጪ በአጠቃላይ የደህንነት ስጋት፣ የውስጥ ጥርጣሬ፣ መጨረሻው በውድቀት የሚጠናቀቅ ውስብስብ ስራ ነው። ከስነ ልቦና አንጻርም አቀበት የሚወጣ ሰው የዛፎችንና የአንዳንድ እጽዋትን ህይወት ረግጦ ስለሚወጣ መልካም አይደለም ተብሎ ይታመናል። ከባህል አንጻርም በጥርጣሬና በፍርሃት ውስጥ መግባት ነው ተብሎ ይታመናል። ቡና በአጠቃላይ ከመሰባሰብ እርስ በርስ ከመገናኘትና ከማህበራዊ ኑሮና ሀሳብን ለመቀበል ያለን ምኞት ይናገራል። አንዳንዴም ቡና በሴት ማፀን ይመሰላል። ከሰው ጋር ሲጠጡ ማህበራዊ ህይወት መስመር ነው። ከፍቅረኛው ጋር ከጠጡ ደግሞ ፍቅራችሁ ከማንኛውም ጊዜ በላይ ይሰምራል። ቡና ከስነ ልቦና አንጻር ልዩ ልዩ ምሳሌ አለው። በባህላዊ አንጻር ብዙ ሰዎች ቁጭ ብለው እየጠጡ ከሆነ ሊጨበጨብሎት ነው። አሊያም በሀሜት ሲጠለጠሉ ማየት ነው። ስሞት ሊጠፋ ነው። የተቆላ ቡና እንግዳ የሆነ ሰው ጉብኝት ነው። ሲወቀጥ ማየት ስሞት እንደሚጠፋ የሚያሳይ ነው። አንድ ሰው የእርስዎ መጥፎ በቅርብ ያወራል። ቡና ሲያፈሉ ማየት እርካታ ማግኘት ነው። ቡና መጠጣት ሊያስደስት የሚችል ግብዣ መቀበል ነው። በሌላ በኩል ማበረታቻ ማግኘት ነው። ጥቁር ቡና አስደሳች የሆነ ነገር ይገጥማል። የቡና ተክል ጥሩ ዜና ነው። የቡና ፍሬም ሲሳይ ነው። ቡና ሲሸጡ ማየት ኪሳራ ነው። አረንጓዴ ቡና አቅጣጫዎትና ሴራውን የሚያውቁት ደፋር እንግዳ ነው። የደረቀ የቡና ፍሬም አስፈሪ ነገር ከፊቱ እንዳለ ያስጠነቅቃል። ከወተት ጋር የተቀላቀለ ቀዝቃዛ ቡና ውድቀት ነው። ጥቁር ቡና ሲጠጡ ማየት ደስታ ነው። የቡና ጀበና ሲያለቀልቁ ማየት ከብዙ ጥረት ወይም ደግሞ ድካም በኋላ የሚገኝ እርካታ ነው። አንዳንዴ የቡና ማሳ ጭንቀትና ሕመም ሊመጣ መሆኑን ይጠቁማል። አንዲት ሴት ቡና ስትቆላ ካየች አስደሳች ጋብቻ ከመጥፎ ነገሮች ታመልጣለች። ቡናን በቤት ውስጥ ማፍላት ቤት ውስጥ የሚመጣ ጸጋና ብልጽግና ነው። ከጠጡም እንዲሁ በብዙ ሰዎች መወደድ ነው። ቡና ስኒ ሲሰበር ማየት በቤት ውስጥ ጥል እንደሚፈጠር ይጠቁማል። የቡና መፍጫ ማሽን ካዩ ከስነ ልቦና አንጻር ውሳኔ ከመወሰኑት በፊት ከፍተኛ የሆነ ጥንቃቄ እንዲያደርጉ ይመከራሉ። የቡና መፍጫ አንዳንዴም መልካም የቤተሰብ ህይወትን ሲጠቁም፣ በሌላ በኩል ደግሞ መጥፎ ዜናን መስማት ነው። ከባህላዊ የስም ማጥፋት ዘመቻ እንደሚገጥሙትም ህልሙ ይናገራል። የቡና መፍጫን ከሰሙ ሰይጣንን ያሸንፋሉ። ቡና የሚጠጣበት ቦታን ማየት ማህበራዊ ህይወትን ይጠቁማል። ማየት ግን ብኩንነትን፣ ከሌሎች ጋር አለመግባባትንም ይናገራል። መግባት ከሚጠቅም ሰው ጋር መተዋወቅ ነው። ቡና ቤቱ የራሱ ከሆነ ሲስተናገዱ ማየት በመጥፎ ሰዎች ላይ ጥገኛ መሆን ነው። ዛሬ ያለማችሁትን በመጻፍና በመደወል ልትነግሩን ትችላላችሁ። መልካም ቀን ይሆንላችሁ።